የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ማዕድ ማጋራት መርሃ ግብርን አከናውነዋል። በቦሌ ክፍለ ከተማ በሚገኘው የተስፋ ብርሃን ምገባ ማዕከል ተገኝተው ማዕድ ያጋሩት ከንቲባዋ በረመዳን ጾም ወቅት በከተማዋ በሚገኙ 24ቱም የምገባ ማዕከላት የኢፍጣር መርሃ ግብርን በመከወን በርካታ አቅመ ደካሞችን ማስፈጠር መቻሉን ተናግረዋል። ሰው ተኮር ፕሮግራም በከተማዋ ስንተገብር ነበር ያሉት ከንቲባ አዳነች በዓሉን ስናከብር አብሮነትን በማዳበር በመረዳዳትና በመተሳሰብ መሆን እንዳለበት ገልጸዋል። በተለያየ መንገድ ለችግር የተጋለጡትን በልዩ ሁኔታ አይተን ማዕድ ስናጋራ ነው የቆየነው። ስለዚህ በባህላችን አብሮነታችንን እያዳበርን በሌላ በኩል ደግሞ ከለውጡ ወዲህ የመጣና ወደ ስራ የተተገበረውን ደሃን ዝቅ ብሎ ማየት ችግሩን መካፈል የበለጠ ትኩረት መስጠት የማህበራዊ ችግሮች እንዲቃለሉ የማድረግ ሰው ተኮር ያልነውን ፕሮግራም በተሟላ ሁኔታ ስንተገብር ነው የቆየ ነው ዛሬ ደግሞ የኢድ በዓል ሲከበር በባህላችን መሰረት መረዳዳት መተሳሰብ አብሮ መሆን አንድነታችንን ማጠናከር እየተጠናከረ እንዲሄድ ታሳቢ በማድረግ ይህንን የበዓል ዝግጅት አድርገናል። ከተማ አስተዳደሩ ማዕድ ያጋራቸው ዜጎችን በዓልን ምክንያት በማድረግ በተደረገላቸው የምሳ ግብዣ መደሰታቸውን ተናግረዋል። እኛ ከነሱ ጋር መሆን አለብን ብሎ የእነሱንም ስራ የእነሱንም ምሳ ለቆ እኛን እያስተናገዱ ሴቱም ወንዱም ልጆቻችንም እኛም ደስተኛ ነን። አልሐምዱሊላህ ሽኩር፣ በጣም በጣም ደስ ይላል። በጣም መንግስትም ሆነ መንግስት አካልም ሆነ እናንተም ሆነ በጣም ልዩ ደስታ ነው እኛ ያለን ከንቲባዋ በቂርቆስ ክፍለ ከተማም ተገኝተው የኢድ አልፈጥር በዓልን በስራ ቦታ ላይ የሚያሳልፉ የኮሪደር ልማት ሠራተኞችን ማዕድ አጋርተዋል። በስራ ሀገር እየገነባን በዓልን እናከብራለን የሚለውን ጥሪ የተቀበሉ በመሆናቸው አመስግነው ከዚህ በላይ መትጋት እንደሚያስፈልግ ተናግረዋል። ሁላችሁም በየቤተሰቦቻችሁ በተለያየ ቦታ ላይ በዓልን ማሳለፍ ትችሉ ነበር። ነገር ግን እየሰራን ነው በዓልም እናከብረው የሚለውን ጥሪ ተቀብላችሁ በስራ ላይ ነው የዋላችሁት። በዓልን ደግሞ ትንሽ አቋርጠን እንደዚህ ካከበርን በኋላ ወደ ስራችን እንሄዳለን፣ እንሰራለን። ሀገራችን እስከምትለማ እስከምንበለጽግ ድረስ እረፍት የለንም። ባለፉት አመታት በከተማ በተገበረው ሰው ተኮር ፕሮጀክቶች በርካቶች መተባበራቸውን የጠቀሱት ከንቲባ ዳነች ለዚህም ምስጋናቸውን አቅርበዋል።